አለይኩም ረህመቱላሂ ወበረከቱ ሰላም፣ እንዴት ናችሁ? እኔ እኔ ደህና ነኝ አልሐምዱሊላ። እንደም ክርስቲያን ግንች ሰላም ነው ያለው። ሰላም፣ ሀገራችን ሰላም፣ ለኢትዮጵያ ዛሬ መጨረሻው ጅማ ነው። እንዴት ዋላችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ረመዳን እንዴት ይዟችኋል? አለቀብን ወላሂ። ስብሃናላህ አለጽምት የምጠቀሙት ያድርገን። እና እንዴት ናችሁ? ልን ስራ አሪፍ ነው ወይ አብሽሯ ይዟችሁ አንድ ቀን ወይ ሁለት ቀን የቀረና አብሽሯ አለ። ያበረታችሁ የመዳብ ቅመሞች እና እንደምታበረታቱ ደግሞ በጣም አመሰግናለሁ። በጣም ተልቤ አመሰግናለሁ። አሁንም ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የመዳብ ቅመም ላይ ተመደምክሽና ወዳችኋለሁ ማለት ነው። ዛሬ ለእናንተ ያልኩትን መረጥ መረጥ አድርጌ ይዤላችሁ ብቅ ብያለሁ። ቪዲዮውን ጋብዛችኋለሁ። እናንተ የሚጠበቅባችሁ ላይቅ ሰብስክራይብ ያደርጋችሁ ማበረታታት ነው ማለት ነው። እንግዲህ ዱዓ አድርጉልኝ፣ በዱዓችሁ አትርሱኝ ማለት ነው። ለሙስሊሞች በዱዓችሁ አትርሱ፣ ክርስቲያኖችም በጸላታችሁ ማለት ነው እና ወደ ቤት እናንተ የሚጠበቅባችሁ

ረሱሉ ሰለላሁ አለይ ወሰለም፣ ላ አላ ረሱልላ። ቃል አይገልጸውም እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል?

ነብዩ መሐመድ መጣና ሰለላሁ ዐለይሂ ወሰለም ለዱንያም ለአኺራም የሚጠቅም ምክር ለመጠየቅ መጣ አላቸው። ከዛ እሳቸው ምን አልተ መሰለ የመጣልን ጠይቅ አሉት። ከዛ የመጀመሪያ ጥያቄው ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ አላቸው። ከዛ ምን ቢሉት ጥሩ ነው፣ ለራስህ የምትወደውን ለሰዎቹ ውደድ አሉት። መጽሐፍ ቅዱስ እንዲደረግብህም አትፈልገውን ሰዎች ላይ አታድርግ። ባልንጀራህን በፍጹም ልብህ በፍጹም ነፍስህ ውደደው። የተከበረና ቸር ሰው ለመሆን እፈልጋለሁ አላቸው። ችግርህን ለሰው ፍጡር አትንገራሉት። አይ ድንቅም! ሌላ ሰውየው ምን ብሎ ጠየቀ መሰለህ? በአላህ ኑር ለመሰብሰብ እፈልጋለሁ አላቸው። ምን ቢሉ ጥሩ ነው፣ ሰለላሁ ዐለይሂ ወሰለም ሰውን አትበድል ነው። ልክ ሰውን ስትበድል መጥፎ ነው ያልከውን ሰው ያንተም ራሱ ሆንክ ማለት ነው። ሰው አሳዝነን ጻድቅ ለመባል የምንሞክርበት ዘመን ላይ መድረሳችን በጣም ያሳፍረኛል። ለሰው ሁሉ መልካሙን የሚል ሃይማኖት ይዘን እኛ ምንድነው ዋና ተኳሽ አስተኳሽ ማለት ነው ሲባል ቁርአን ቫይራል ሲወጣ የማትወዱ ሰዎች ያሳልፉት። ነገር ግን ቁርአን ቫይራል እንዲወጣ የምትፈልጉ ሰዎች ሼርና ኮፒሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እኚህም በምስሉ ላይ የምታዩቸውን ውስታዝ የምታውቋቸው ከሆነ ይህን ቪዲዮ በፍጹም እንዳታሳልፉት። ሼጣንን አሸንፋቸው። ይህን ቪዲዮ እስከመጨረሻው ድረስ አዳምጦች በደንብ ኮፒሊንክና ሼር በማድረግ ለሁሉም ሙስሊሞች አድርሱ። የምታዩቸው ውስታዝ ልጃቸውን ለማሳከም ያላቸውን ቅሪት በሙሉ አጠናቀው ዕዳ ውስጥ ገብቷል። የቤት ክራያቸውን እንኳን መክፈል አልቻሉ እንደ ሙስሊም ይሄን ዜና መስማት ለእኛ ትልቅ ውርደት። እዚህ ደረጃ እስኪደርሱ ድረስ አጠገቡ ያላችሁ ሰዎች ዝም ማለታችሁ በጣም ያሳፍራል። እኚህ ኡስታዝ እንደምታውቁት ለሙስሊሙ ማህበረሰብ ትልቅ ዋጋ እየከፈሉ ያሉና እንደዚሁ ምርጥ ምርጥ ዳዋዎችን እያቀረቡልን ያሉ ኡስታዝ ናቸው። እንደዚሁም የመስጊድ ኢማም ናቸው። ሱብሃነላህ። እዚህ ደረጃ ላይ እስኪደርሱ ድረስ ባለሀፍቶች፣ አላህን ኢማን የሰጣችሁ ሰዎች ዝም ማለታችሁ በጣም ነው የምታሳፍሩት። ይህንን አካውንት ተመልከቱት፣ የውስታዛችን አካውንት ነው። በሚችሉት አቅም ገቢ እያደረጋችሁ ካፕሽን ላይ ማስቀምጥላችኋለሁ። ለውስታዙ የፈጠነ ቤትና መኪናና እንደዚሁም ደግሞ እዳቸው መከፈል አለበት ይህ